ተጨማሪ ምንድን ነው መስፈርትሽ እኔ ውድ ከእድሜው ጀምሪ እድሜው ከስንት እስከ ስንት ይሁን አይ እኔ ለእንትና ነበር የገባው ሌሊያስ ዘካሪ ነው አይደለም ለዘካሪያስ ወይኔ ዘካሪያስ ተገኘልህ ይኸው የምትጸድቅበት ተገኘል ይኸው አላልኳችሁም አንድ ቦታ አይጠፋም ያው ሚዲያ ላይ የሰው ልጅ ሚዲያ ላይ ወጥቶ እርዳታ ከጠየቀ አንድ ሰው አይጠፋም አላልኩም ዘካሪያስን ጥሩ ዘካሪያስና አባቴና አፍሮ ነበረ ምስኪን ይኸው ፈጣሪ እንደመልአክ ላከልክ ልታድንክ መጣች። ና አድንክ፣ በችግር ልታወጣት በግልጽ ነው እሱ መጥቶ የተናገረው። እኔ ፋርማሲስት ነኝ ተምሬያለሁ፣ ግን ኑሮ ከብዶኛል ኢትዮጵያ ውስጥ። በቃ ከዚህ ሕይወት የምታወጣኝ ነው የምፈልገው። ምንም ትሁን እድሜዋ፣ መልኳ፣ ምንም ችግሩ የለብኝም፣ ብቻ ውጭ ሀገር የምትኖር ነው ያለው። አንቺ የት ነው የምትኖሪ? እኔ ፖላንድ ነው ያለሁት

እሱም ፈጣሪ ተማምኖ ነው የመጣው። ፈጣሪ ደግሞ አላሳፈረ፣ መልአክ ላከለት አለ ዘካርያስ ና ግባረ። ዘካርያስን ፈልጋችሁት ቤተሰብ፣ ይሄው ይሄው አስቀምጣችሁት ወን ኮመንት አግዙኝ፣ ቤተሰብ አግዙኝ። ዘካርያስ ና አይቼዋለሁ ኮመንት ላይ አስገብኝ እያለ ቤተሰብ ፍላወር እንኳን የለውም ምስኪን፣ በጣም ምስኪን ነው። ከፈጣሪ ጽድቅ ታገኛለሽ፣ ትባረክ ያለሽ ሜልክሽን በእውነት እንደዚህ የተቸገሩ ሰዎችን ሰዎች እንደ እርዳታ ቁጣ ይወቅ። ዘካርያስ በአማርኛ ነው ፋሚሊ፣ የእውነት እንደዚህ እውነቱን ተናግሮ አያችሁ። እውነቱን ስትናገሩ ፈጣሪ ደግሞ እንደ መልአክ ከዛ ችግር የሚያወጣቸው ሰው ያመጣላቸዋል። እሱ መዋሸት ይችል ነበር፣ ማስመሰል ይችል ነበር፣ ግን አላስመሰልም አልዋሸም። ይኸው ኢንቫይት ተደርጓል። እውነተኛ ነገር ነው መጥቶ የተናገረው። ፈጣሪ ደግሞ እውነት በመናገሩ ይሄው ላክለት መልአክ ወይኔ የሰው ደስታኔ፣ በጣም ያስደስተኛል። ቤተሰብ በቀደም ሶፊያን ለደረጃ ሳገኝለት በጣም ነው የተደሰትኩት። ዘካሪያስ እንኳን ደስ አላለን ያስተጋባል። እግዚአብሔር ይመስገን ነው እንግዲህ። ያው የመጀመሪያው እግዚአብሔር ይመስገን። እናቴ ደስታ መቆጣጠር አልቻለች

አንዴ ማርዬ ፖላንድን ያለችው እህታችን አንተን ካለህበት ችግር ልታወጣ ፈጣሪ የላካት መልአክ ናት። ይባይናት እንግዲህ ያው ማለት ሁላችንም እዚህ እንጂ ዓለም ወይ ምን ይወጥ ጥለናት ስለምናልፍ ግን ወንድሜ ለሷ ደግሞ ነበርኩኝ የዛሬ ሶስት ዓመት ነው ነበረች። ብቻ አሁን ላይ ሆላንድ ነው ዴይም ነው አቹ ነው እንጂ። እሺ ወንድሜ ሆላንድ ነው፣ ስም ዝርዝር ስትጠራ ቅድም ያገር ስሞች ስትጠራ ሆላንድ ጠቅሰሃል አይደል? ብቻ በመግባባት በመነጋገር ነገሮችን ማስተካከል ስለሚቻል ፖላንድ ብለሃል። ፖላንድ ከመጨረሻው ሁለተኛ ነበር። ፖላንድ ያልኩሽ ጽፌ እንኳን አይደለም። አይ ሰራ፣ እየሰራውም ስለሆነ ጽፌ እንኳን አይደለም። እርግጥ ግን አስታውሳቸዋለሁ። ስድስት ለምሳሌ አውሮፓ፣ እስራኤል፣ አሜሪካ፣ ጣሊያን፣ ጀርመን፣ ፈረንሳይ፣ ኢንግላንድ፣ ፖላንድ እና ስዊዘርላንድ ነበር ያልኩሽ እና አስታውሳለሁ። እንደዚያ ነው በጣም

ለሰርግ ስትደርሱ እኔ ያለው ስፖንሰር አለኝ። የሆቴል ባለቤቶች የሬስቶራንት ባለቤቶች በየአገሩ ቃል ገብተውልኛል ሰርግ እኔ ቤት ለሚጋቡ ሰዎች ሰርጋቸውን ስፖንሰር እንደሚሆኑ። ይሄን ቃሌን ካላከበርኩ ይኸው ላይቭ ሪከርዱን አስቀምጣችሁ እኔን መጠየቅ ትችላላችሁ። እሺ፣ እሺ። አቡይ፣ እሺ። ፈጣሪ ያሳመረው ያሳካው፣ እስከመጣረተው ፍቅራችሁ ይስመር። አሜን፣ አሜን። በጣም እያደረግልኝ አይደለም። ለምን እሷ ፎሎ አርጋሃለች፣ ትጽፍልሃለች። አንተን አንተ ኔትወርክ እኮ ነው ችግሩ። እሷ አርጋሃለች፣ ቤዛ ትጽፍልሃለች። ሌሎች ሰዎች መጣው በውስጥ ቢጽፉልህ እንዳትሰማቸው እዚህ በኋላ የቤዛ ነክ አልፈልግም። በል በቃ አግኝቻለሁ በልሽ። ኔትወርኩ በጣም አስቸጋሪ ነው። የሆነ የተንቀሳቀስኩ እንኳን ላወራሽ ሞክሬ ነበር። መጀመሪያ አካባቢ በጣም አስቸጋሪ ነው። የወረደ እራበኝ። ሌሎች ሴቶች መጥቶ በውስጥ ቢያወሩክ ሊያበላሹ ብካውቀው ቢያወሩክ እንዳትሰማቸው፣ እኔ በቃ ሚስት ተገኝቶልኛል፣ አመሰግናለሁ፣ አልፈልግም ብላቸው እሺ። ቤዛ አንቺም አውቀው የዘካሪያስን እድል ለመውሰድ ታውቂያለሽ። ሀበሻ ምቀኛ ነው፣ መጥተው ሊያወሩሽ ይችላሉ። በቃ እኔ ዘካሪያስ ይበቃኛል ላመሰግናሉ ያቸው ፕሊስ እንዳትሰሚያቸው። እሺ እናመሰግናለን። ይናት ክበሪ ከፈጣሪ ጽድቁን ታገኘዋለሽ። ይህንን ወንድማችንን በመርዳትሽ፣ ለሱ በመድረስሽ መስዬ ዋዩ ሪሙቨር እያመሰገንኳት ነበር አልች